ወጨም እኮ ኢተሜ ጥስ እኮ ፈዬ ብጦም እኮ ጎዴ ኤክ ኡጉድ ወንሾና ከእዚያ አሁን ፈጣሪ እንግዲህ በሰላም ሁላችንም እንኳን አደረሰኒ ሁላችሁም እንኳን ደረሳችሁ። ከአመት ወደ አመት በሰላም ተሸጋገሩ እያልኩ በሽማግሌዎችም ስም አድርገ ነው የሚመርቀው። ምባርከው እግዚአብሔር ይባርካችሁ ተባረኩ ለማለት ፈልጌ ነው። አንድ ላይ ሆኖ የሚያከብር ነው ሃይማኖት አንድ ላይ የሚያከብር መካ መቻል መራሽሜሪ ልክ ነት እርስዎ እንዴት ነው? በሬ ገዝተዋል? እኛ ገዝተናል። አዳጣሚ የሆነው እኛ የራሃችን ሼማታ አለ። በራሃችን ቡድን ገዝተን አስገብተናል። የራሃችን በሬ ገዝተናል ማለት ነው። ስለዚህ እርሱ ፈጥኖ ቀርሞት ያዘጋጅቷል። አዎ ተዘጋጅተናል፣ መስቀሉ ማለት ነው ስለዚህ በዩኔስኮ የተመዘገበም ስለሆነ ይሄ ከደመራ እስከ መስቀል ያለበት፣ ስለዚህ ይሄን አንድ ላይ ባህልን፣ ሃይማኖትን። መቻርሜራ ማለት ምን ማለት ነው? ያ መቻርሜራ ማለት በአማርኛ አቻ ትርጉም እስካሁን እኔ አቻ ትርጉም ባላቅም ግን ሚመስለኝ ማለት ነው ሚመስለኝ ላይ እንደው ዝም ብሎ በሃዲያ ነው መቻል ሜራ የሚባለው። ሰላም ሰላም ውድ የተመልካቾች እንደምን አላችሁ ውድ ቤተሰቦቻችን የሾኔ ከተማ አስተዳደርን ባርነቱ ሁሉም ጽህፈት ቤት ሃላፊን ለእናንተ ስለ በዓሉ አንዳንድ ድባቦችን እንዲያወሩን አሁን ጋብዘናል ጊዜውን ስለሰጡን እጅግ አድርገን እናመሰግናለን እጅግ አድርገን አመሰግናለን እንኳን አደረሳችሁ እንኳን አብሮ አደረሰን አዎ በክርስትና እምነት ተከታዮች ዘንድ ላይ ይህ መስቀል በዓል በጣም ለየት ያለው በዓል ነውና እስቲ ስለ መስቀል በዓል አንዳንድ ነገር በሉንስ መስቀል በዓል ያው እንደ መጀመሪያ ከአዲስ ዓመት ተሸጋግረን ወደ 17 ቀን አስቆጥረን ከዛ እሱ አንድነትን በጠበቀ መልኩ ሁሉም ሰው በጋራ አንድ ላይ የሚያከብር በዓል ነው። ሃይማኖታዊ ይዘትም አለው፣ ባህላዊ ይዘትም አለው። ያን ጠብቆት ብዙ ትውፍቶች አሉ። እነዛን በባህል መልክ ከጥንት ጀምሮ እየተወራረሰ የመጣውን በሃይማኖትም በኩል በባህልም በኩል ሁለቱንም በጠበቀ መልኩ የሚከበር በዓል ነውና፣ ያው እንኳን አደረሳችሁ ለማለት እወዳለሁኝ። ዛሬ ወርድ የተገናኘነው በሃዲያ ዘንድሬ ደግሞ መቻር ሚራ የሚባለው ገበያ ላይ ነውና በጣም አሁንም ይሄን ለመቅረጽ ያለውን ትንቅንቅ ያየ ነውና ደስ የሚል ባህል ነው። አሁን እንዳጋጣሚ እርሶንም ከስራ ገበታዎት ነው አምጥተን እዚህ እንትን ያለ ነው ዛሬ የምንገኘው፣ ያው መቻር ሚራ ሰንጋ ተራ ላይ ነውና፣ እስቲ ዛሬ በሬው እንዴት ነው? መቻል መላ ያው እንዳያችሁት ነው። ሰፊ ነው። ብዙ ሰው ከየአቅጣጫው አራቱም ባዳዋቾ ክላስተር የሚገባ ሰፊ ገበያ ነው። እንደ ባህል ደግሞ ከቱሪስት መስህብ አንድኛው ነው። እንደ ቱሪስት መስህብ በሾኔ ከተማ ካሉ ቱሪስት መስህቦች አንዱ ይሄ ሰጋር 40 ተብሎ የሚታወቅ ነው። ሰጋር 40 ተብሎ የሚታወቅ ነው። ስለዚህ እሱ ደግሞ በአሁን መስቀል ነው። መስቀል የመጨረሻኛው ገበያም ስለሆነ ሰፊ ግብይት ነው ያለው። እዚህ እንዳያችሁት እንግዲህ ሰንጋ ገበያ በየደረጃው ሰው እየተገበያያ ያለበት ሁኔታ አለ። እስከ ሁለት መቶ ሃምሳ ሺህ ከሁለት መቶ ሰባ ሺህ ከዛ በታች እንደየመጠኑ ያለ ነው። እና እየተገበያያ በሰላማዊ ሁኔታ እየተገበያያ ያለ ነው። ያው ሰላማዊ ነው ገበያው። ያው በጣም ሞቅ ብሏል። እንግዲህ በጣም ከጫፍ ጫፍ ሰንጋ በሬ ነው ሙሉት ብሏል። የሚያስጎመጅ አይነት ነው። መቼ አርሜ ራስ ይባላል ምን ማለት ነው? ጥያቄ ይፈጥርባቸዋል። ለምሳሌ መቻርሜራ ገበያ ይባላል፣ በአማርኛ ወይም የበዓል ገበያ ይባላል። መቻርሜራ የተባለው ለምንድን ነው? መቻርሜራ የተባለው ያው እንደ በዓል ገበያ የመጨራሽኛው ገበያ ስለሆነ የእብድ ገበያ በሚባል ደረጃ፣ የእብድ ገበያ እብዶች ስለመቆሙ አይደል ሳይሆን፣ ሰፊ ሕዝብ ስለሚታደም፣ ሕፃን አዋቂ ሁሉም ስለሚታደም አንድ ላይ ግፍ መገፋፋት አለ ለመገበያያት በዓል ስለሆነ ሁሉም ሰው ለመገበያያት ነው የሚሮጠው። ስለዚህ በዛ ውስጥ አንዱ አንዱ አንዱ ብዙም እንትን ሳይታይ ገበያው ላይ ብቻ ትኩረት አድርጎ ስለሚገባ ለዛ ነው መቻል ሚራ የተባለና በዛ ገበያ ይሄ አንድ ቅድምም እንዳሉ እርሶ የቱሪስት መስህብ ነው። ምክንያቱም ደስ ይላል ቫይብ። አሁን ይሄን ቫይብ ብዙ የሚጠብቁ ሰዎች አሉ። ማር ሚራን ምናምን የሚጠብቁ ብዙ ሰዎች አሉ። ደስ ይላል። ምናል በጉጉት አንድ ከመስቀል በዓል አንድ ጓክተን የምንጠብቀው በዓል ነውና ይሄን በዓል በመታደማችን ራሱ በጣም ልዩ ስሜትና ልዩ ደስታ። እስቲ መስቀል በዓልን እንደ ከተማ ምን ምን እየሰራችሁ እንደ መስቀል በዓልን ለማክበር ኦሬዲ ብዙ ዝግጅቶች አሉ ከዝግጅት አንጻር ከሃይማኖት ተቋማት ከእነሱ ጋር አንድ ላይ በጋራ ይሄን በዓል ለማክበር ከደመራ ቀን ጀምሮ በዓሉ እስከሚያልፍ ድረስ ከሰላምና ጸጥታ ጋር ከቲንታ አመራሮች ከከንቲባ ከፓርቲ ጋር አንድ ላይ በመቀናጀት ይሄን በዓል በዩኔስኮ የተመዘገበም ስለሆነ ይሄ ከደመራ እስከ መስቀል ያለበት። ስለዚህ ይሄን አንድ ላይ ባህልን፣ ሀይማኖትን አንድ ሁለቱንም አስተሳስረን ለማስቀጠል እንዴት ሆነ ከተማ አስተዳደር በሰፊ እየተሰራ ያለበት ሁኔታ አለ። ከሀይማኖት ተቋማትም ጋር ከህዝቡም ጋር ባህልን እያስተዋወቅን ይሄን ባህል ደግሞ ለማስቀጠል አንክረን የምንሰራ መሆኑን በዚህ አጋጣሚ ለመግለጽ ፈልጋለሁና፣ ኦልሬዲ ዛሬ ደመራ ነውና፣ ቀደም ምን እንዳጋጣሚ ሆኖ የሾሜ ከተማ ጊዮርጊስ ቤተክርስቲያን ጋብዘው ነው እንዳጋጣሚ ፕሮግራም የሚሰራ ይዘንዶ በጣም ደመቅ ብሏል። ምክንያቱም የሚታዩ ያደረጉት ሴርሞኒዎች በጣም የሚገርም ሴርሞኒ ነው። ይሄም ከእናንተ ጋር በመተባበር የሚደረጉ መሆኑን አንድ ቅድም እንዳሉ አንድ የቱሪስት መስሎኝ ነው። በጣም ለዐይነ ለመንፈስም የሆነ ምግብን ይዘን እንሄዳለን ማለት ነው።

ከኢትዮጵያ ውጭም በኢትዮጵያ ውስጥ አውሮፓ ውስጥ የሚኖሩ የብዙ ሀገር የዚህ ሀገር ልጆች ተወላጆች አሉ። እስቲ ለነሱ መልእክት ያስተላልፉ። አመሰግናለሁ። ያ እንደ ሾኔ ከተማ አስተዳደር ሾኔ ከተማ አስተዳደር ሴንተር ነች። ለሁሉም በዚህ ከፌደራል መንገድም ላይ ነች ያለችው። ሰፊ ሕዝብ ይገባል። ሰፊ ገበያ ሰው የሚቆምበት ነው። ብሔር ብሔረሰብ ብዙ ያላት ናት። ይሄ ብሔር ብሔረሰብ አንድ ላይ ሆኖ የሚያከብር በዓል ነው። ሃይማኖት ጎሳ ሳይለይ አንድ ላይ ይሄን በዓል የሚያከብር ነውና ሁላችሁንም ከውጭም ከውስጥም ያላችሁ ባዳዋቸው ተወላጆችንም አድያ ተወላጆችንም ሁሉንም ብሔር ብሔረሰብ ከሾሌ ከተማ ይህን በዓል የሚታደሙ በየአቅጣጫ ያሉ ወንድሞችን እህቶቼን ህጻን አዋቂውን ሁሉም ያው ሳይለይ ነው ይሄን በዓል የምናከብረውና ሁላችሁንም እንኳን አደረሳችሁ። እንኳን አደረሳችሁ የሚል መልእክት አስተላልፋለሁ። ያው እናንተንም ከልብ ነው የማመሰግናችሁ። በጣም እናመሰግናለን ጊዜያችሁን ስለሰጣችሁ። በዚሁ ሁሉ በስራ መሀል፣ በዚሁ ሁሉ ጥረት መሀል እቺ ሰዓት ለኛ ስለለገሳችሁ እጅግ እናመሰግናለን። አመሰግናለሁ ሀና ቲቪ። እሺ፣ በመቀጠል ደግሞ ማታ አካባቢ ደግሞ እዛው የዳመራ ስነ ስርዓት እንገናኛለን እንገናኛለን። እሺ መልካም ዲህ ቤተሰቦቻችን ከሽ ከተማ አስተዳደር ባህል ኃላፊ ጋር የነበረን ቆይታ የሚመስል ነበረ። ግን ፕሮግራማችን አልቆመም፣ ይቀጥላል። ባቡር ድባቡ ከእሳቸው ጋር መሆንን ሙመንቶችን እናሳያቸዋለን። ተከተሉን ቤተሰቦቻችን። ባለፈው ክቡር ከንቲባን ሁላችን ታጣጣችሁ ብለን ተስፋ እናደርጋለን። ክቡር ከንቲባ ዛሬም በድጋሚ ተገናኝተናል። ለብርሃነ መስቀሉ እንኳን አደረሰ እንኳን በሰላም አደረሳችሁ። የመላው ኢትዮጵያ ሕዝብ ለብርሃነ መስቀሉ መስቀሉና ለደመራው ፕሮግራም እንኳን በሰላም አደረሳችሁ ለማለት እፈልጋለሁ። ዛሬ የምንገኘው ደግሞ በሾኒ ከተማ አስተዳደር ውስጥ የሚገኘው ትልቁ ገበያ ላይ ነውና መቻር ሚራሪ ሰንጋ ተራ ነው ያለው እና እስቲ የበዓሉ ድባብ እንዴት ይመስላል? ክቡር ከንቲባ። አመሰግናለሁ። ያው በዓሉ ትንሽ ዛሬ የመጨረሻ ገበያ ከመሆኑ ጋር ተያይዞ በርከት ያለ ሰው የተለያዩ ነገሮችን ይዞ ገባ ገብቷል። የእርድ ከብቶችን በብዛት የሚገባበት ገበያ ነው። ዛሬ መጨረሻ ገበያ ነው። ነገ ነው መስቀል፣ ዛሬ ደግሞ የደመራ ቀን ነው። በዚህ ቀን ላይ ደግሞ አጋጣሚ የሾሌ ከተማ ትልቁ ገበያ አርብ የሚባለው የአርብ ገበያ ዛሬ ነው የሚቆመውና በጣም ከፍተኛ የህዝብ ቁጥር የሚያስተናግድ ገበያ ነው። በጣም እንደምታዩት ከፍተኛ የሆነ የከብት ጥሩ ይገልጻል። በተለይ የእርድ በሬዎች የተቀለቡ ትልልቅ በሬዎች ገብተዋል። ከ300 እስከ ማለት ከ እስከ 300 ሺህ ብር ነው አሉ። ከዛ በታች በያቅሙ ሁሉም ሰው የራሱን መግዛት የሚችልበት ሁኔታ አለ። በጣም ደስ በሚል መንገድ እየሄደ ነው ድባቡ በጣም ያምራል። ይሰጣል ይዘንድ ያለው ነገር ያው በጣም የሚያምር ነገር አለው ማለት ማለት ነው። መቻርሜራ ማለት በአማርኛ አቻ አቻ ትርጉም ግን ማለት ነው ብሎ ነው ማለት ሁሉም ነገር በጣም በጥድፊያ የሚሰራበት የሚገበያይበት ገበያ ነው። በጥንት ሲያል ሁሉ ነገር የሚፈጸመው በተለይ በተለይ ሰው እናቶች የሚያስፈልጋቸው ነገሮች ወዲያው በፍጥነት ገዝቶ በፍጥነት ሄደው አተካራ የሚያዘጋጁበት ምሽት ነው። አተካሪ ነው ይባላል። ለዛ ወጣም ይጣደፋሉ። ወንዶች ደግሞ በጊዜ በሬ ገዝቶ ወስቶ በሬ አዘጋጅቶ የሚያርዱ ሰው ለማዘጋጀት በፍጥነት መ- ይኖርባቸዋል። ለዛ ብሎ ይጣደፋሉና ለጥግፊያ የተባለ ነው። በጣም እርስ በርስ ይገፋፋሉ፣ ጥንቃቄም ያስፈልጋል። በዚህ ወቅት ደግሞ እና በጣም ከፍተኛ የሆነ መጨናነቆች አሉ። አብዛኛው ሰው ገበያም ስለሚቆም ጥድፊያም ስላለው የጥድፊያ አይነት ለማለት ተፈልጎ ይመስለኛል። እስኪ ክቡር ከንቲባ በዓሉን ያው የምናውቀውን ሁላችንም የምናከብረው በዓሉ መስቀል በዓሉን ሲባል ሁላችንም ተሰብስበን ቤተሰቦቻችን ላይ የምናከብር በዓሉ፣ እርሶ እንዴት ነው? በሬ ገዝተዋሉ? እኛ ገዝተናል። አጋጣሚ ሆኖ እኛ የራሃችን ሸማታ አለ። በራሃችን ቡድን ገዝተን ኦልሬዲ አስገብተናል። የራሃችን በሬ ገዝተናል ማለት ነው። ስለዚህ እርሱ ፈጥኖ ቀርሞት ያዘጋጅተዋል ማለት ነው። አዎ ተዘጋጅተናል፣ ያው መስቀሉ ማለት ነው። ስለዚህ ሁሉም ሰው በዚህ ልክ ይዘጋጅ ዘብል እናስባለን። እሺ በመላው ዓለም የሚኖሩ አሉ የሾኒ ባሪዋቸው ተወላጆችን ኦል ኢትዮጵያን እዚህ ይህን ባለ ያልታደሙ ብዙ አሉ ከመላው አሜሪካንም አውሮፓ ላይ በመላው ዓለም የሚኖሩ ሰዎች አሉ። ለነሱ ውስጥ የእንኳን አደረሰ መልእክት ያስተላልፋል። ያው ለመላው ክርስትና እምነት ተከታዮች፣ ለመላው ኢትዮጵያውያን በዓለም ዙሪያ ሁሉ ላላችሁ እንኳን ለብርሃነ መስቀሉ በሰላም አደረሳችሁ አደረሰን ለማለት ፈልጋለሁ። ዛሬ በደመራ ቀን ላይ ደግሞ ደመራ በተለየ መንገድ የሚከበር ቀን ነው። በተለይ በማይዳሰሱ ቅርሶች ላይ የተመዘገበ የዩኒስኮ ቅርስ ሆኖ የተመዘገበ ነው። በዓለም ዩኒስኮ የተመዘገበ ነው። ስለዚህ ይሄን በዓላችንም ስናከብር ሌሎች የተቸገሩትን በመርዳት የታመሙትን በመጠየቅ፣ እንዲሁም ደግሞ በፍቅር በሰላም በይቅርታ አብሮ በአንድ ላይ በመሆን እንድናከብር ጥሪ እናቀርባለሁ። አመሰግናለሁ። እናመሰግናለን። አመሰግናለሁ። በኋላ ዳመራ ላይ እንገናኛለን። ታንክ ዩ። እሺ፣ ውድ ቤተሰቦቻችን አንድ የሀገር ሽማግሌ ለእናንተ ይዘን መጥተናል። ከሺ እንኳን አደረሱት። አሜን፣ አሜን። ዛሬ የመስቀል በዓል ነው የምንገናኘው እና እርሱም ደግሞ ትልቅ የሀገር ሽማግሌ ኖት። ያው እንደምናውቀው በጣም የምናከብሩት በጣም ልዩ ቦታ የምንሰጥት አባት ነት እና እዚህ ስፍራ ላይ ስላገኘ ኖት በጣም ደስ ብሎናል። አሜን እንኳን አደረሰት እንኳን አደረሱች እናንተ የመስቀል በዓል ነው። ምን ስለ መስቀል በዓል ስ የሆነ ነገር ይበሩን በሀገር ወይም እንደ ባህልም ይሄ መቸም የሀዲያ አካባቢ ገባ ሰዎች ይበዛሉ። ስለዚህ በሀዲያኛ ቤት ይሻላል ብዬ መቻል

ራ መጨረሻ ብኪነት አማርኛ ለማይችሉት እንኳን አደረሳችሁ። ጥሩ ነው። እንግዲህ ብሄር ቤተሰቦቻችን የእኛ መቼም የኢትዮጵያ ሕዝብ በየቦታው በሀዲ የእኛ የአሁድ ተብሎ የሚከበረው በዓል መስቀል በዓል ነው። ዓመት ሲለወጥ ሰው ሁሉም ይለወጣል የተጣለው ሰው ይታረቃል በእዳ ያለ ደግሞ ሲጋ ሰዎች አይበሉም ተብሎ ባህል የኛም ሰዎች የሚናገሩበት ነገር አለ በባህል ስለዚህ አሁን ፈጣሪ እንግዲህ በሰላም ሁላችንም እንኳን አደረሰኒ ሁላችሁም እንኳን ደረሳችሁ ከአመት ወደ አመት በሰላም ተሸጋገሩ እያልኩ በሽማግሌዎችም ስም አድርጌ ነው የሚመርቀው፣ የሚባርከው። እግዚአብሔር ይባርካችሁ፣ ተባረኩ ለማለት ፈልጌ ነው። አሜን አሜን አሜን። እግዚአብሔር ያ ዘር ባርካቸው ባርን ያቆይልን። አሜን አሜን አሜን። እናንተ አሜን አሜን። እግዚአብሔር ባርካቸው ተባረኩ። እናንተ ተባዙ፣ ምድር ሙሉ። ሰላም በዓል ይሁን ማለት ፈልጋለሁ። እሺ በቃ ሌላ ጊዜ ሙሉ ስለአድያ ባህል፣ ስለተለያዩ ነገሮች ከእርሶ ጋር በጣም ሰፊ ቆይታ እናደርጋለን። ስለሰጡን ጊዜ እጅግ አድርገን እናመሰግናለን። አመሰግናለሁ። እሺ